ሰላም እንደናችሁ የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሁላችሁም ዌልካም ተብላችኋል ወደ ቤተሰቦቻችን። እንግዲህ በጣም ስለናፈቃችሁ እኛም ቶሎ ቶሎ እናንተ ጋር እንመጣለን። እናንተም እንደምትናፍቁን ተስፋ እናደርጋለን። ተነፋፍቀናል ብዬ አስባለሁ፣ እውነት ነው። እንግዲህ ዛሬ ከከተማ ወጣ ብለን ያለነው ለመዝናናት ነው፣ እዚህ የመጣነው ማለት ነው። ይሄን ሀሳብ እንግዲህ ሁላችንም እንፈልገዋለን። ሁላችንም መወዳዳችን፣ መፋቀራችን፣ ሰላም መሆናችን ሁላችንም እንፈልገዋለን። ግን ደግሞ በደንብ ውስጣችን ንጹህ እንዲሆን ዘና ፈታ ማለት አለብን፣ አብረን ማለት ነው ይሄንን ይሄን ነገር ደግሞ አክሰብት አድርገው ሩታና አብርሽ ይሄን ነገር አክሰብት አድርገው ከመጡልንና አብረን ከተዝናናን ውስጣችን ምንም ነገር እንደሌለ ነው። ፊልም እናረጋው አይደለ? ሶ ሁላችንም በሰላም ወይም ደግሞ ትክክለኛ በሆነ መንገድ አብረን እንሄዳለን ብዬ አስባለሁ። ስለዚህ ዛሬ እንግዲህ ሩታና አብርሽን ቀጥረናቸዋል ማለት ነው። እና እንግዲህ አሪፍ ጊዜ ለማሳለፍ ነው እዚህ የተገኘ ነው ማለት ነው። አሪፍ ጊዜ እንደምናሳልፍ ተስፋ እናደርጋለን። ማለቴ ትንሽ እንዝናናለን ብለን አስበናል። ምክንያቱም ያው ከተማ ላይ ካለው ሙቀትም ወበቅም ወጣ ብለን ማለት ነው እዚህ ነፋሻ አየር ላይ ለምን ጥሩ ነገር አናሳልፍም የሚል ሀሳብ ከጽጌም ሲመጣ በጣም ደስተኛ ሆኜ ተቀብያለሁ። ምክንያቱም በእና አብርሽ አሁን ላይ በተፈጠሩ ነገር ሁላችንም ደስተኛ ነን። ትናንት በነበሩት በጠፉት ነገሮች በሙሉ ትናንት ናቸውና ዛሬ ላይ አዲስ ነው። ነገ ደግሞ ሌላም የተሻለ አዲስ ነገሮች ነው የምንፈጥረው፣ እና ይሄ ሰላም መውረዱ አሁን ላይ ያለው ነገር በጣም ደስ ይላል። አንዴ በጣም የተደሰትኩት ጽጌ ኮሜንት ላይ ካየሽ በቃ ሁሉም ሰው ደስተኛ ሆኗል። አይ ቲንክ ጾምም ስለሆነ በእኛም በሙስሊሞችም ላይ ጾም ስለሆነ ወቅቱ በዚህ ወቅት መታረቃችን ምናምን ነገር በጣም ብዙ ሰው ደስ ብሎታል። ምክያቱም በሳ ጸብ እየሰብ ጸብ ላይ ብንሆን ምናምን ነገር ምንድነው የሚሳኩት ምንድነው የምታሳዩት የሚባለው ነገር አለና መታረቃችን ደግሞ በጣም ደስ ብሎኛል። ብዙዎቻችሁ እንዳስደሰት አይተናል። ጸጌም እኔም፣ ሁላችንም እነ ሜሪ እና ይሳቅ፣ ሁሉም ሰው ጥሩ ነገር ነው። አሁን ቀን ነገር ነው የምንተሳሰበው። የእነሱ ደስታ ደስታችን ነው፣ እኛ ደስታ ለእነሱ ደስታቸው ነው እና እዚህ ጋር ቆመን ዛሬ ከእነሱ ጋር ኢንጆይ ለማድረግ በመብቃታችን ደስ ብሎኛል። እኔም በጣም መታረቃችን ማለት ነው። ስንጣላ ነው የምታውቁን እና ግን ኒናዲስ እንጣላ የሚያምርብን ይመስለኛል። አያምርብንም። ዳንኤል አልፈልግም። ምን ይመጣል? ምጣላስ ምትፈልግ ከሆነ አችኝም ነው። እና ቤተሰቦች እንግዲህ ሁላችንም ሰላም ሆነን ይሳቅ ሜሪ፣ እኔና ዳኒ ሩታና አብርሽም ሰላም ሆነው ስለሆነ ሰላም ስለሆነ በጣም እድለኛም ደስተኛም ነን። እና ደግሞ ከዚህ አጋጣሚ ጋሽ በጣም እናመሰግናለን። ያው እሳቸው ፊት ብዙ መናገር አልቻልም ነበር እና በዚህ አጋጣሚ ያው ቪዲዮቻችንን እንደሚያዩ ምንድነ እንደ ግፈቸ ነው ዳን እንግዲህ ያው በመጥባጭነቱ ይታወቃል። ጋሽ ችግር የለውም እና በዛ አጋጣሚ እውነት ለመናገር ይሄን ሁሉ ነገር ሰላም ስለፈጠሩልን በጣም እናመሰግናለን። ጋሽዬ ሰው ፊት ስለዛ ሰው የሆነ ነገር መናገር በጣም ይከብደኛል፣ በተለይ እኔ በጣም ይከብደኛል እና ላችሁ አይ ቴንክ ዩ ማለት በጣም ከብዶ ነበረ። ስላሳቸው ትንሽ መናገር ትንሽ ከብዶ ነበረ እና ጋሽዬ ባሉበት ሰላም የሆኑ በጣም እናመሰግናለን ላደረጉልን ነገር ሁሉ ለፈጠሩት ሰላም በቃ ላደረጉልን ነገር ሁሉ በጣም እናመሰግናለን። እድሜ ከጤና ጋር ይስጥልን። እና እንግዲህ ዛሬ ፈታን ዘና ልንል ተገኝተናል ማለት ነው። እዚህ አሪፍ ጊዜ ጥሩ ሰዓት እንደምናሳልፍ አንጠራጠርም። አሪፍ ጊዜ ታሳልፋላችሁ ከኛ ጋር የትም እንዳትሄዱ። ያው ጽጌ እንዳለች ነው ጋሽ በጣም ነው የምናመሰግነው፣ ምክንያቱም ከረጅም መንገድ አቋርጠው መጥተው እንደ አባትኛ ንገስጸውን መክረውን አስማምተውናል ና ይህ በጣም የሚያስከብር ነገር ነው። እንደ እድሜያቸውም ደግሞ መከበርም አለባቸውና በጣም ልባችን ውስጥ ጥሩ ነገር ፈጥረዋል። ዛሬ የምታዩትን ደስታ ዛሬ የምታዩትን ጓደኝነትም እንዲፈጠር ትልቅ ምክንያት የሳቸው ነው እና ጋሽዬ በጣም ነው የምናከብሩት። እግዚአብሔር ያክብርልን ከዚህ በላይም እድሜና ጤና ሰጥቶ ያቆይን ለማለት ፈልጋለሁ። አዎ በጣም እናመሰግናለን። እና እንግዲህ ያው እስከ ዛሬ ድረስ በተፈጠሩት ነገሮች ኦዲንስ እንዳሳዘነን ምናምን እናውቃለን። በውስጥም ጽፋችሁ ልናል። እኔ በጣም ብዙ ስልክ ይደወልልኝ ነበረ ምናምን። ሁላችሁም ጋ አይደለ? አዎ ስልክ በጣም ይደወልልን ነበር ምናምን። አጥፍተን ይሆናል እንደ ሰው እንደ ልጅ አጥፍተን ይሆናል። ያስቀየምናችሁ ከሆነ ምናልባት ደግሞ እናንተ ጋር የተለየ ኢሜጅ ፈጥረ ሊሆን ይችላል። ግን ደግሞ ነገሮች ሁሉ የሚታሰበው ሰው ባሰበው ልክ አይደለም፣ ወይም ደግሞ በመጥፎ ነገር አልነበረም። ትክክል ነው ብለን ያሰብናቸው ነገሮች ነበሩ። ወደ መጥፎነት እየተሄደ የነበረው ሰው ሜዲጋም የነበረው ነገር እኛ ጋም የነበረው ነገር ምናምን ከመጥፎነት የተነሳ አይመስለኝም። እና ደግሞ ያው ማመን የምትፈልጉትን ነገር እመኑ፣ ግን ደግሞ እኛ እንደ ሰው ይቅርታ መጠየቅ እንፈልጋለን። ሰው ከዚህም በኋላ የደስታ ዓመት እንደሚሆን የደስታ ጊዜ አሪፍ ጊዜ የምናሳልፍበት አሪፍ

ተማሪ ነኝ። ከሁላችሁ መቼም እዚህ ግቢ አምጥታችሁ ራሳችሁ ክፈሉ እንደ ምን ማድረግ ይቻላል። እንግዲህ አሪፍ ጊዜ ለማሳለፍ ነው እንግዲህ ዜ መጣ ነው። ይሄ ሀሳብ የመጣው ከኔ ቢሆንም ዳይኖ ሼር ያደረገኝ ሀሳቡንም ሂሳቡንም ማለት ነው። እና ሰው አብረን አሪፍ ጊዜ ለማሳለፍ ነው የመጣ ነው። እስከዛሬ ድረስ የነበሩ ግርግሮች ምናምን በጣም ነበር የሚያስጠሉት። ሰው እኛ ልንጋብዛችሁ ነው። መቼ እናንተ መጋብዙ። አረ፣ ምንም ችግር የለውም። የምር ኪስ ወደ እጅ እንጂ እንግዲህ ማሽን፣ ምንም ችግር የለውም። የምር ቀድማችሁ እናንተ ደግሞ ቤተሰቦችን ሰላም በሉ። ሰላም ሰላም ሰላም ሰላም ሰላም ሰላም ሰላም! ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ያማማችሁ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁበት በሰላም እንደሆናችሁ ተስፋ እናደርጋለን። ፋሚሊዎች ማንንም ያደርጋል

ትምርቱ ትንሽ ቦርዳ። እሺ፣ ለማንኛውም ላይ ጠርታችሁናል፣ ግን 10 ሺህ ብር ሽልማት አለው። ምን አይነት ጌም ነው? ጌሙ የምርሽ ነው። ጌሙን ያሸነፈ ዳኒ ነው። ጌሙን የምንጫወተው ስለዚህ ጌሙን ያሸነፈ ያዘጋጀ ነው። አስር ሺህ ብር ሽልማት አለ። ያንን ብር ለመብላት ነው ማለት ነው። ጌሙ የሚሆነው መጀመሪያ ለነሱ ነገር እናንተ በእናገር ነበር

ስለዚህ እኛ ማድረግ ያለብን ነገር እናደርጋለን። ይገባቸው ልብ ያስባለሁ ከንቺ በአንድ አይነት ሰብ ሳቢ ተመሳሳይ ሰላምታሱ ተለይቼ እሺ። ሰላም ፋሚሊዎች እንዴት ናችሁ? እኔ ደና ነኝ። እኛ ደና ነን አለን ፈጣሪ መስገን። እንግዲህ ዛሬ ነጽግሻ ዛሬ እንጦጦ ፓርክ ጠርተውናል። እንዴት እንዳንከራተቱ እኮ በእውነት የምር ግቢውን ፍለጋ ሁለት በር ነው ያለው። ሁለት በር ነው ያለውና ይሄን ግቢ እነሱ ያሉበትን ግቢ ለመግባት የትና የዞረ ቦታ ለማግኘት ማለት ትንሽ ያደናግራል እና እኛ በዛኛው በር ነበር ይሄን ነው ከዛኛው በር ወደዚህ ለመምጣት ምናምን በቃ ስቃይ ነው ግን ይሁን ችግር የለውም ዋናው ፐርፐዛችን መዝናናታችን ነው ስለዚህ ከዚህ በኋላ እንዝናናለን ብለን ተስፋ አለን በደንብ እንጆ እናረጋለን ብለን ተስፋ እናረጋለን እንግዲህ ቆንጆ ቆንጆ ጌሞች እንደሚኖሩ ተስፋ እናረጋለን ያው ሁልጊዜም እኛ ነን የምናሸንፈው። ያለው አስር ሺህ ብር እኔ ካሸነፍኩኝ ለእነሱ እሰጣቸዋለሁ፣ ተጋባዥ ስለሆነ። አስር ሺህ ብር እኔ ካሸነፍኩኝ ለማንም አላካፈልም፣ ለራሴ ነው እምወስድ። ሆነ ይሄ እኮ በቃ። ኤኒዌይስ ጋይስ ብዙ አንያዛችሁ። አሪፍ ጌም የማን እጅ ነው ካንጋሩ? ካንጋሮፉ ኤንዌይስ ጋይስ አናያዛችሁ አሁን ጌም እንጫወታለን ማለት ነው። ዘናፈታ እንደምትሉ ተስፋ እናደርጋለን። አብራችሁን ቆዩ፣ የትም እንዳትሄዱ። መጣ በጣም የምር ግን እያሞኛ ነው ፋሚሊዎች። እና ይሄ እግዚአብሔር እና አሁን አቅጣጫ ለማሳየት እንዴ ነው ፍቅር ሰው እንደገና ደግሞ

ባህላችን ተካፍሎ መብላት ነው፣ ወትሮም ባህላችን ተካፍሎ መብላት ነው። ተካፍሎ መብላት ነው፣ ተካፍሎ መብላት ነው። ያሉትን ይበሉ ፍቅሮ ከረታኝ፣ የወደደ ሟች ነው፣ ይሄ መች ጠፋኝ የልብን ካገኘው ከተሳካልኝ ለሚያልፋሉ ባልታ እኔስ ግድ እልኝ ባሉ አልኩ

ያልገባኝ ያርገባን ጫካው። አንቺ ግቢ ለምንድን ነው ሽንት ቤት? ሽንት ቤቱ በዚህ በኩል ነው አለችን። ማንዳጋ እዛ ጋር ጌም ጫካ

አብራም፣ እስኪ ማለት በማርያም ማለት፣ አብራም መድኃኒዓለምን ክርስቶስን ከሆነ በኩል ና።

ጭር ብለን ነው፣ ጫካ ነው ሲጀመር። እኛ ራሱ የመጣንበት መንገድ ረጅም ነው። ጥጌ ሰው እንዳለው ተወልኩ ጥጌ፣ እኔ ወደዳለ እሺ፣ የት አለ? እና መልክት ያልከው ቦታ ነው

ቁም፣ ጠብቀን ወይ ጠብቀን ወይ መጣን ጠብቀን መጣዛ። አንቺ ግን ምንም በቃ ምን ቅርብ ሽንት ቤቱ። ከዛም በኋላ እሷን

መቃዛ ጌም ዞኑ ይጫወቱ ገብቶ ነው ብዬ ሳይክል ምናምን እንነዳበት ውስጥ በደምብ ፈለግኳቸው። ከዛ ስመጣ አገኘሁ እነሱን አገኘዋቸው። እሺ፣ ስልክሽ ለምን አይሰራው? ቢያንስ ዝግ ነው። ቦርሳ ውስጥ ነው። ባት ይጨርሱ ቤት እንደተጨነቀ ስማ